ዳግም እንደዚህ አይነት ነገር ውስጥ ምናምን ጭቅጭቁት መግባትም አያስፈልግም። ገባሽ? እኔን ካገኘሽ እኔና አብርሃም ፍቅረኛዎች እንደሆንኩኝ እኔ አይደለም ዓለም ያውቃል። ብዙ ሰዎች ታውቃላችሁ። እሺ የሆነ ቦታ ላይ አይተሽኝ ወይንም የሆነ ነገር ቢሆን ኢትስ ኦኬ አንቺ ትክክል ነሽ። ግን ደሞ ማንም ተነስቶ ስላወራ የሆነ ነገር ስላለ እሺ አብረን አድረናል ዛሬ ብትል ልታምኛት ነው ልታምኛት ነው ወይ? አየሽ፣ ስህተትሽ እዚህ ጋር ነው። ትክክልትክክል አይደለውም። ግን ደግሞ ይሄ በቃ ያለፈ ነገር ነው እን ያለፈ ታሪክ ነው። ያለፈ ህይወት ነው። ዛሬ ላይ ያየሽብኝ ነገር አለ፣ ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ? ስለዚህ ስላለፈው ነገር በቃ መርሳት እኮ ነው። እንደ አንዴ መሬት ላይ ተደፋ ውሃ ይታፈሳል አይታፈስም፣ አይደለ? በቃ አለቀ፣ ያለፈ ታሪክ ነው እና አንቺ ላይፋችንን ሯችን በስነ ስርዓት ነው መቀጠል ያለብን። ምን ላይ እሺ? ከዚህ በላይ ምን ላይ

እኔና አብርሃም ፍቅረኛሞች እንደሆንኩኝ እኔ አይደለም ዓለም ያውቃል። ብዙ ሰዎች ታውቃላችሁ። ምታውታ ዛሬ አዲስ ምታ ፍቅረኛውም ልትሆን ትችላለች፣ አርግዛም ሊሆን ይችላል። እኔ የማውቀው ነገር የለም። ዶንክ ነፂ ውሸታም፣ ውሸትሽን ነው ምናምን እያላችሁ እያወራችሁ ነበር። ማስረጃ አውጪ፣ ያላችሁኝ ማስረጃ አወጣውኝ። ከዚህ በላይ ምን ላድርግ እኔ? ከፋይል ማስረጃ ይልቅ ደግሞ በዙሪያ ያሉ ጓደኞቹ እነ ማርክ እነ ኤፍሬም፣ ሁሉም ሰዎች ያውቃሉ የኔና የሱን ሪሌሽን ማለት ነው ምናልባት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 ምናልባትም እኔ ብዙ ፋይል እንዳለኝ ነገር ያቸዋለሁ። አራት መቶ ሶስት መቶ ፋይሎች አሉኝ። እሱንም እያወጣው እያሳዩዋችሁ ነው። ቀስ እያላችሁ ጠብቁኝ። ብዙ ፋይሎች አሉኝ እኔ የማወጣው ማለት ነው። እናንተ ዛሬ አንድ ቪዲዮ እኔ ሰርቼ በዛ ምክንያት እነዚህ ውሸታም እያላችሁ ከምሰዱኝ ምን አለ ብትጠብቁ ትንሽ። አብርሃም እኮ ምናልባትም ሚስቴናት ተዋት እኮ ሌላችሁ ይችላል። ያኔ እናንተ ምንድን ነው የምትሆኑት? ከዚያ በኋላ እኔ ሴቶች በጣም እየገረሟችሁ ነው። እንደውም ከኔ ጎን ትቆማላችሁ ብዬ ሳስብ፣ እንበይን ታብሳላችሁ ብዬ ሳስብ ጭራሽ ይበልጥ እንዳለቅስ ነው እያረጋችሁኝ ያላችሁት። እንዴ ምን አርጊ ነው የምትሉኝ? ቆይ እኔ እውነታውን ባወጣው ነው የምገፋው። እኔ እውነት እኮ ነው ያወጣሁት። ከጎን የቆማችሁ እንደውም በርቺ፣ ያለውን ነገር አውጪ፣ እንረዳሻለን ልትሉኝ ነበር የሚገባው።